ሀይሚ ዛሬ ባልተጠበቀ መንገድ መታ ብሩክን አስደንግጠዋለች በአንተ ምክንያት ያላሰብኩት ሙድ ውስጥ ገበቻ አለው ጠጥቼ ሳክር ያለው ልቤንም ታምም ያለው ራሴን ማጥፋት ነው ምፈልገው ብላለች ዊ ሀይሚ የሰይጣን ጀሮ ይደፈን ሀይሚ እንግዲህ መታለች ማለት ነው፣ ከቡራ ጋ ማለት ነው። እንግዲህ ያልታሰበ ያልተጠበቀ ቪዲዮ ተለቋል። ጠዋት ላይ ሀይሚዬ እንግዲህ በኢንስትግራም ስትለቃቸው የነበሩት ቪዲዮዎች እውነት ለመናገር እኔ በቃ ብዙ ሳስብ ነው ያልኩት። ዛሬ ሀይሚ በምን አይነት መንገድ ትመጣ ይሆን እያልኩ ማለት ነው። እና የምሬን ነው የምላችሁ። እና አይታችሁ ከሆነ ኢንስትግራም ላይ ማለት ነው ቪዲዮ የለቀቀቻቸው አሉ አጫጭሮችና እንግዲህ ዛሬ ሆዴ ያበበውን ብቅል ያወጣዋል። በአንተ ምክንያት ሰክር ያለው በአንተ ምክንያት ልቤን ታመም ያለው ብላ እንግዲህ ሀይሚ ቡራን ፕራንክ አድርገዋለች። ፕራንክ ስታደርገው ግን እውነት ለመናገር በጣም ብዙ ነገሮችን ተናግራለች ማለት ነው። አንዳንዴ እንዴት ነው አላደል፣ በቀልድ አስመስለን የሆነ ነገር የምንናገራቸው ነገሮች እና ህይወታችን ላይ እውነቱ ነው የሚገኙ አሉ። እና ሀይሚ ዛሬ በቃ ብዙ ነገር ነው ያለችው። ሰምታችኋት ከሆነ ቪዲዮ ያዝናናል። ያው እንደሰከረ ሰው ሆና ማለት ነው እና ምንም ሳትጠጣ ቦራን ብቻ እንዲያምናት ባዶ ጠርሙስ አስቀምጣ ታዘጋጅታ ምናምን ነገር ኢቨን እንኳን እዛ የነበሩ ሰዎች እንኳን እንዳይደናገጡ እሷ መጀመሪያ ነግራቸው ማለት ነው እና ቦራ እንግዲህ ደግሞ ያው ትንሽ ጉንፋን አሞኛል ብሎ ድካምም ምንም ያው ሰርግ አይደለ የወንድሙ ሰርግ ስለሆነ ድካም ይታይበታል ፊቱ ላይ ደግሞ በዛም ላይ አሞኛል ጉንፋን ምናምን ብሎ ነበር እና ግን እሷ ደውላ ድምጿን ተቀይራ ስትነግረው ያው የት ነሽ ያለሽ ብሎ ደንግጦ ነው የመጣው። እና ሲመጣ ደግሞ የተፈጠረውን ነገር አይታችኋል። እንግዲህ ሀይሚ በቃ ማለት መናገር የምትፈልገውን ነገር ተናግራለች ማለት ነው። አንዳንዴ የእውነት ሰዎች እኮ ማለት የሆነ እንዴት ነው ማህበር ወይ የሆነ የሆነ ነገር ጠጥተው ሲመጡ ሲሰክሩ በቃ ማለት የሚናገራችሁ ነገሮች አሉ። እነዛ ነገሮች እኮ አብዛኞቹ እውነት ናቸው ማለት ነው እና ሀይሚ አልሰክረችም፣ ግን እንደ ሰክረች ሆና የተናገረችው ነገር የመሬን ነው እምላችሁ እና በቃ ምንም መሬት ላይ ጠብ ማይል እኮ ነው የተናገረችው የተናገረችው። ያ ማለት ምን ማለት ነው? በቃ ሁሉ ነገሬ በአንተ ልቤን ታምም ያለው ብላለች። እዚህ ጋ እኔ አላቅም እንግዲህ ቡራ ተረዳት ነው ምንለውኛ የተሰማን ነገር ቢኖር ማለት ነው። እና ፍቅረኛሞች እንደሆናችሁ እናውቃለን፣ ቀለበትም እንዳሰራችሁ እናውቃለን ግን ደግሞ አላደለ። በስነ ስርዓት በቤተሰብ ሽማግሌ ተልኮ ቀለበት አምጣ ነው። በቃ ልቤን ታምም ያለው ሁሉ ነገሬ በአንተ በቃ ራሴ ላጠፋ ነው፣ ተስፋ ቆርጭ አለው እንደማለት ነው። እና ሀሳቡን ይዘው የመጣችው ማለት ነው። ሰላም ሰላም፣ ቤተሰብ እንዴት ናቸዋለሁ? ሰላማችሁ ዛበ ያላችሁበት እያልኩኝ ወደ የጨረቃ ቤተሰቦች እንግዲህ በቪዲዮ ዘና እንዳላችሁ ተስፋ አደርጋለሁ። ቪዲዮ ዘና ያደርጋል። ብራንክም ስለሆነ ቡራን አስጨንቀዋለች፣ ጥግ ድረስ። እንግዲህ የመግቢያ ቪዲዮ ስትሰራም ሀይሚ ሰሞኑን ብሩክ እያደረገ ያለው በቃ በጣም እያስጨነቀኝ እና እያጨለለኝ ነው፣ እኔ ደግሞ ብድሬን መመለስ አለብኝ ብላለች። እውነት ለመናገር አሁን ላይ እንዴት ነው ከየትም እኔ እንጃ በቃ እልክ ውስጥ ሊገቡ ነው መሰለኝ። እና ቡራ በእኔ ይብሳል ብሏታል። ዛሬ ደግሞ እኔ ስለምታሳዝኘኝ ነው እንጂ በእኔ ይብሳል ብሏታል። ሀይሚ ደግሞ ይቀጥላል ብላለች ማለት በዚህ አያበቃም፣ ይቀጥላል። አተንካኝ ብየዋለው። ደግሞ ከነካኝ አለቅም። ብድሩን የማይመልስ ልጅ አይወለድ ነውና አለቅም ብላለችና የእነዚህ ልጆች ነገር ተያይዞ ወዴት እንደሆነ እኔ አሁን እያስፈራኝ ነው እውነት ለመናገር ምክንያቱም ባለፈው በትንሽ ነገር ጀምረውት በቃ የማይሆን ሙድ ውስጥ ነው የተገባውና አሁንም ቢሆን እንግዲህ ያው የአንድ ቀን ስለሆነ ፕራንክ ነው ብላ እንግዲህ ሀይሚ ተናግራለች። ነገር ግን እዚህ ጋር እውነት ለመናገር ሀይሚ ማለት ነው እና መናገር የፈለገችውን ነገር ነው የተናገረችው። እኔ ዝርዝር ውስጥ ባልገባም፣ በቃ ማለት ፍቅረኛዬ ነህ ተረዳኝ፣ ፍቅረኛ የሚያደርግልኝ ነገር አድርግልኝ ነው፣ ቀለበት ሰርልኝ ነው በቃ አላ አደለ አላቅም ብቻ መናገር ምትፈልገው የተናገረች እውነት ለመናገር ማለት ይሄን፣ ስንናገር አብዛኞቻችሁ ቀለበት ቀለበት ለምትሉ እያላችሁ እንትን የምትሉ አላችሁ። እና እሷ ከራሷ እኮ ነው የተናገረች ያለችው። አሁን ይሄን እኛ ስሪ ብለናት አይደለም፣ እራሷን ነው የሰራችው። አንድ ሰው የሚሰማውን ነገር በቀል አስመስሎ ነው እውነቱን የሚናገረው ማለት ነው። ወድ እንትን ያለውን ብቅል ያወጣዋል ብላ ነው እንግዲህ የተናገረችው እና ሰምታችኋታል እና እንግዲህ ያም ይሁን ይህ፣ ቪዲዮ ዘና ያደርጋል። በዚህ ቪዲዮ ደግሞ ያው ምን እንደምትሉ ምን እንደምንል እናያለን ማለት ነው እና ብቻ ግን አሪፍ አሪፍ ኮመንት ጻፍላችሁ የምሬ ነው ሙላችሁ። እና ሀይሜ ግን በጣም እንደተሰማት በጣም እንደከፋት ነው። ምክንያቱም እየበቀደሙ ፕራንክ በጣም እኔ እንጃ እንዴት ነው አስከፍቷታል። እውነት ለመናገር ለመናገርና የትናንቱም ድረስ እንዲሁም ትናንትናኛ እንዴት ታውቃለች እንዴት እሷ እንዴት ነው ጠርታ እንደዚህ ብለን ነበርና ግን ምንም እንደማታቅ ነው እየምላለች ማለት ነውና ምላለች። ቡራም ሁላችሁንም ነው ፕራንክ ያረኳችሁ ብሏል። ስለዚህ ፕራንክ ስትደራረጉ የአንድ ቀን ይሁን ባያድር ጥሩ ነው ባይውል ባያድር፣ ምክንያቱም በሁለታቸው መሀል ክፍተት ከተፈጠረ ከባድ ነው፣ ሀይሚና ቡራ ማለት ነውና ብቻ ግን ቡራ እንግዲህ አስብበት። ሀይሚ ሰከርኩኝ ብላ ልቤን ታመሚ ያለው እማብድም በቃ ራሴ የላጠፋ ነው ተስፋ ቆርጫ ቆርጫለው ብላ ነው እንግዲህ ዛሬ የመጣችብ ማለት ነው። እና ይቺ ልጅ የታመመችው በአንተ፣ ልቧን ያመማት በአንተ፣ ራሷን የምታጠፋ በአንተ፣ የጠጣችው በአንተ፣ ጠጥታ መስከር የፈለገችው በአንተ። ሶ ሁሉ ነገሩ አንተ። ስለዚህ ከአንተ ጋር ምንድን ነው የምትፈልገው? ሀይሚ ምንድን ነው ከኔ የፈለገችው? ምንድና የቀራት? ምንድን ነው ያላደረግኩላት? እንደ አንድ ፍቅረኛ እኔ ማድረግ ያለብኝ ነገር ምንድን ነው ብለህ ቦራ እንግዲህ አስብበት። እሷ እንደ ቀላ አድርጋ ብትናገርም አንዳንዴ ሀይሜ የምትናገረው ነገር መሬት ላይ ጠባ አይልም ማለት ነው። ማለት በእውነቱ እውነት የምታወራው አለ በፕራንክ አስመስላ፣ ወይም እንደዚህ እንደ ዛሬ የዛሬ ሰክሬ ምናምን ብላ ነው የሰራችሁ። ግን በስካር መልኩ ብትናገረው እንኳን ምንም አንድም ውሸት የለውም ማለት ነው። እውነት ነው የተናገረችው ማለት በቃ እኛ አንዳንድ ጊዜ ሀይሚ ሁሌ የምትፈትነው ብሩክን ምን ፈልጋ ነው? ከሱ ምንድን ነው የምትፈልገው? ምንድን እንዲያደርግላት ፈልጋ ነው እንላለን፣ እና ይህን ስንል ደግሞ በቃ ላደለ ደስ የሚላችኋላችሁ ደስ የማይላችኋላችሁ ሰው፣ ይሄ የራሱን ሀሳብ ነው የሚገልጽ። ስለዚህ ሀይሚዬ በቃ ሁሉም ነገር በጊዜው ይሆናል። አይዞሽ፣ በርቺ፣ ጠንክሪ። እንግዲህ ከቡራ ጋርም እልክ መጋባት የለባችሁም። የእናንተ ፍቅር የሚያስቀና ፍቅር ነው ያለ ሁሉም በጊዜው ይሆናል፣ እውነት ለመናገር ማለት ነው እና ምርጥ ናቸው የተቀላቀልሻቸው ቤተሰቦች። የቡራ ወንድሞች አይተሻቸዋል፣ መከታ ናቸው። ቡራም ሲያጠፋ እንግዲህ እነሱ ቆነጥጡልሻል ማለት ነው፣ እና አንቺም ካጠፋሽ እንግዲህ ትቆነጠጫለሽ። ብቻ ግን ያው ሀይሚ በደፈነው ሁሉንም ነገር ተናግራለች። በቃ ማለት መናገር የምፈልገውን ነገር ነው ብላ ነው የተናገረችውና ይገርማል። የምሬን ነው የምላችሁ፣ ቪዲዮ ደጋግማችሁ እየሰማችሁት ከሆነ ማለት ነው፣ በቃ ማለት ውስጧ ያለውን ነገር ነው የተናገረችው። ቀልድም ይሁን እውነትም ይሁን በቃ ማለት የምትፈልጋችሁ ነገር፣ ሕይወቴ ምስቅልቅል አለ፣ ታመሳለች እኮ ሕይወቴ ምስቅልቅል አለ በማን ይላታል፣ በአንተ አንተ ነህ ሕይወቴን ያመሰቃቀልከው እያለች ያው ፕራንክ ቢሆንም ብቻ ግን በጣም ብዙ እውነት አለው። ብዙ በቃ መደመጥ የሚፈልጉ ነገሮች በጣም ብዙ ቁም ነገሮች አሉ። ልቤን በአንተ ታመምኩም፣ መጠጠውም የሰከርኩም ህይወቴም እንደዚህ የሆነው በአንተ ምክንያት ነው፣ ሁሉ ነገር በአንተ ነው ብላ እንግዲህ፣ እንደሰከረ ሰው መስላ ሀይሚ በዝርዝር የልቧን ተናግራለች ማለት ነው። እንግዲህ እንዴት ነው ልብ ያለ ጆሮ ያለው ይስማ ነው የሚባለው። እና እንግዲህ ለማንኛውም ያው አሪፍ ዘና ብለናል። በቀጣይ